ሬሜዲያል ተማሪዎች ማለትም ሬሜዲያል ተምራችሁ አልፋችሁ ፍሬሽ ማን የምትማሩ ተማሪዎች ዲፓርትመንት መረጣ ላይ የተለያየ አሰራር ሲሰራ ነበረ እና የሆነ ሰዓት ላይ ባለፈው አመት ይመስለኛል፣ ከዚህ አመት ጀምሮ እንዲቀየር ማለትም ወጥ የሆነ ለሁሉም ዩኒቨርሲቲዎች ዲፓርትመንት ላይ ሀያ ፐርሰንት ይወሰዳል አደለ ከኢንተራንስ ላይ ለሁሉም ተማሪ ሬሜዲያልም የተማሩትም የሆኑ እና ደግሞ ቀጥታ ወደ ፍሬሽማን የገቡ ተማሪዎች ሀያ ፐርሰንት የኢንተረንስ ኤግዛም ይያዛል ምናምን ተብሎ ተወስኖ ነበር። እና የሪሜዲያል ተማሪዎች ፌር አይደለም ምናምን የሚል ጥያቄዎችን እያነሱ ነበር ብዙ ዩኒቨርሲቲዎች። እና ደግሞ ይህ ነገር ደግሞ አንዳንድ ጊዜ በሁለት አይነት መንገድ ማየት እንችላለን። አንደኛ ፍሬሽማን አሁን ለምሳሌ ሪሜዲያል ከአራት መቶ ወይ ደግሞ ከአምስት መቶ ከአራት መቶ ቢያዝ የዚ ሀያ ፐርሰንት ሲወሰድ ኢንተራንስ ደግሞ ከሰባት መቶ ተወስዶ ሀያ ፐርሰንት ሲወሰድ ባላንስድ አይሆንም እና እንደዚህ ስታዩት የኢንተራንሱ ቢወሰድ ምናምን የሚባል ነገር ይነሳል። ሁለተኛ ደግሞ የኢንተራንሱ መያዙ ካልቀረ ሪሜዲያል ለምንፈተናለን የሚል ሀሳብም ይነሳል። ይሄ ደግሞ ሪሜዲያል የተማሩ ተማሪዎች የሚያነሱ ጥያቄ ነው እና ይህንን ለማስማማት ግዴታ ትምህርት ሚኒስቴር ምንወሰነ የሪሜዲያል ውጤት ዝም ብሎ ወደ ፍሬሽ ማመቅ ማለፊያ ይሆንና ግን ዲፓርትመንት መረጣ ላይ 20 ፐርሰንት ለሁሉም ተማሪ ኢንተራንስ ኤግዛም እንዲያዝ ይወሰናል ማለት ነው። ስለዚህ እንደዚህ ነው የሚቀጥለው ማለት ነው። አሁን ለሁሉም ወጥ ተመጣጣኝ ይሆን? አሁን ለምሳሌ ኢንተራንስ ዝቅተኛ የሆነው ተማሪ ለምሳሌ ወደ እንትን ዩኒቨርስቲዎች እነዚህ ያለው አይደለ ጀኔሬሽን ፈርስት ጀኔሬሽን የሚባሉ ከፍተኛ ውጤት ሊገቡባቸው ይችላሉ ተብሎ ይገመታል ግን ከነዛ ተማሪዎች ጋር እንዴት ነው የሚፎካከሩት? ለምሳሌ አንድ ሰው ወደ 260 ምናምን አምጥቶ ሪሜዲያል ተምሮ ቀጥታ ያለፈ ተማሪ እና አንድ ደግሞ 500 አምጥቶ ፍሬሽማን የገባ ተማሪ እንዴት ነው 20 ፐርሰንት ከዛ ላይ ሲወሰድ ከ20 ፐርሰንት ኦልሞስት የተጠጋጋውን ያመጣል። ያኛው ግን 260 ምናምን ያመጣው ተማሪ ግን ወደ ከአስር በታች ነው የሚመጣበት እና እነዛ ሲደማመሩ ሪሜዲያል የተማረው ተማሪ አሪፍ ዲፓርትመንት የመግባት ቻንስ ያጥረዋል፣ ነው የሚሉት ተማሪዎቹ፣ የሚያነሱት ቅሬታ ማለት ነው። ስለዚህ ፌር እንዲሆን እነሱ የሚያነሱት የሬሜዲያል እያዝልን ነው። ስለዚህ እነዚህ ነገሮች ይነሳሉ እና ይህንን ሀሳብ ያመጣውላችሁ ዛሬ ምን ልነግራችሁ ነው፣ በወልቂጤ ዩኒቨርሲቲ የተማሩ የሬሜዲያል ተማሪዎች ቅሬታ ያቀረቡትን ነገር ልነግራችሁ እና ከዚህ ጋር የተያያዘ ነገር ነው። እናንተም ሀሳብ ልትሰጡበት ትችላላችሁ። ሁሉንም ሰዎች ሊያነጋግር ይችላል እና የሬሜዲያል ውጤት እያዝ ወይስ የኢንተራንስ ለወደቀውም ላልወደቀውም ተማሪ እኩል ለማድረግ ማለትም ሬሜዲያል ለተማረውም ዳይሬክት ፍሬሽማን ለተማረውም ተማሪ የትኛውንን ፍሬሽማን ላለፈው ተማሪ የትኛው እያዝለት የሚለው ሲነሳ ቆይቷል። ማለት ስለዚህ እንዳንማር ነው እንዴት ፈለገው ምናምን የሚል ተማሪዎች ቅሬታ አንስተዋል። እና እንግዲህ የወልቂጤ ተማሪዎች ህብረት የወልቂጤ ዩኒቨርሲቲ አንደኛ ዓመት ጀማሪ የህግ ተማሪዎች ፊልድ ለመምረጥ የሬሜዲያል ውጤታቸው ብቻ አለመያዙ ሬሜዲያል ከተፈተኑት ከዘጠና በላይ ተማሪዎች አርባ የሚሆኑት ውጤታቸውን ባለማወቃቸው ቅሬታ አሰሙ የሚል ነው። ግን እኔ ዚህ ጋር ማንሳት የፈለግኩት ሬሜዲያል ተማሪዎች የሬሜዲያል ውጤት ለምን አልተያዘልንም የሚል ሀሳብ ያነሱበትን ነው። ስለዚህ የኢንትራንስ ውጤታቸው ከሬሜዲያል ጋር ተደምሮ ፊልድ ለመምረጥ እንደ መስፈርት መያዙን የሬሜዲያል ፈተና ውጤታቸው ከፍተኛ ቢሆንም ኢንተራንሱን በመያዙ ዝቅ ስለሚደር ስለሚያደርገው የሚፈልጉትን ፊልድ መምረጥ እንዳልቻሉ ተማሪዎቹ ለቲቫ ተናግረዋል። ማለት ስለዚህ እኔ ቅድም መነሻ ላይ እንዳልኳችሁ ነው እንደ ሀሳብ ለ160 እና አምስት መቶ ያመጣውን አነጻጸር የነገርኳችሁ ለዛ ነው። እና እውነት ነው ዝቅ ይላል። ስለዚህ የተሻለ ዲፓርትመንት ተፎካክሮ ለመግባት አስቸጋሪ ነው የሚሆነው ማለት ነው። ስለዚህ እኔ እዚህ ጋር ሀሳብ መስጠት አልፈልግም። ምክንያቱም ሁሉም የራሱ እንትን አለው የራሱ ኤቪደንስ ማለትም የራሱ የሚከራከርበት ሀሳብ ይኖረዋል እና እኔ እንደ ሀሳብ እንደ መረጃ ነው ልነግራቸው የፈለግኩ። ስለዚህ ያው ለዚህ ደግሞ የወልቂጤ ዩኒቨርሲቲ የተማሪዎች ሕብረት ምላሽ ሰጥቷል እና ይህ ነገር የሬሜዲያል መያዙ ቀርቶ የኢንተራንስ እያዝ የሚባል ነገር የመጣው ከትምህርት ሚኒስቴር ስለሆነ ያ ነው ተግባራዊ የተደረገ ያለው ምናምን የሚል ሀሳብን የዩኒቨርሲቲው የተማሪዎች ሕብረት አንስቷል። ስለዚህ ለሁሉም ዩኒቨርሲቲዎች የተላከ ስለሆነ ይህ ደግሞ እንደ ሁሉም ዩኒቨርሲቲዎች መሆን ስላለበት ስለዚህ ለሁሉም ዩኒቨርስቲዎች የሚሰራው የኢንተራንስ ኤግዛም ነው። የኢንተራንስ ኤግዛም 20 ፐርሰንቱ ይያዛል ማለት ነው። 20 ፐርሰንት ከኢንተራንስ ይያዛል፣ 30 ፐርሰንት ደግሞ ሲኦሲ ያለ፣ 50 ፐርሰንቱ ሲጂፒ ያለ ማለት ነው። ማለትም ግሬድ ተሰርቶ 50 ፐርሰንቱ ከዚያ ይያዛል ማለት ስለዚህ ይህን ለመንገር ነው ማለት ነው። ስለዚህ ሀሳባችሁን እናንተ አጋሩን በዩኒቨርሲቲያችሁ እንዴት ነው የተያዘው ፈተና? ያው እርግጥ ነው ይታወቃል፣ ኢንተራንስ ነው የሚያዘው። እንዴት ነው ግን ቅሬታ የምትፈልጉት ዲፓርትመንት ደርሷችኋል ወይም፣ ደግሞ በዚህ ምክንያት የሪሜዲያል ሳይያዝላችሁ በመቅረቱ ምክንያት መግባት እየፈለጋችሁ ያልገባችሁበት ዲፓርትመንት አለ ወይ? ኮመንት ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እዚህ ጋር ነገር መናገር የምፈልገው ዘጠና ምናምን ፐርሰንቶቻችሁ ይህም ቪዲዮ የምታዩ ማለት ነው ቻናሉን ሰብስክራይብ ሳታደረጉ ነው እና እባካችሁ ሰብስክራይብ እያደረጋችሁ ምንም ያን ያህል ብዙ የሚያቆይ ስላልሆነ ሰብስክራይብ ማድረግ ምንም የሚጎዳው ነገር ስለሌለም፣ እኔ ግን በብዙ ስለሚጠቅመኝ እና ደግሞ ብዙ ነገሮች እንሰራ ስለሚያበረታታኝ ሰብስክራይብ አድርገዋለሁ።